አሰላሙ አለይኩም ወረህመቱላህ ወበረካቱ ውድና እየተከበራችሁ የካሙ ቤተሰብ ሰላም ሰላም ብያለሁ፣ ሰላማችሁ ብዙ ይበልልኝ። እንደዚህ ያማረ እራት እንሰራለን ኢንሻላህ። ሲኒየት በጣጣ እንለዋለን ማለት ነው ይባላል፣ ድንች ቀቅል ማለት ነው። እና ውድ ቤተሰቦች አዲስ የሆናችሁ ላይክና ሽር ሰብስክራይብ እያደረጋችሁ። አበረታቱኝ እላችኋለሁ። እንሻላ ይው ሽንኩርታችንን መጥበስ ጀምረናል። እዚህ ጋ ው የተቀቀለ ድንች አለኝ። እዚህ ጋ ካሮትና ፍልፍል አክዘር አለኝ፣ በቀጫጭና የተከተፈ ካሮቱ ማለት ነው። እዚህ ጋ የዶሮ ስጋ ሰድር አለኝ። እዚህ ጋ ደግሞ ቅመማ ቅመም፣ ከሙን እርድ፣ ቆንዶ በርበሬ ፍልፍል አሕማር ከዛ ደግሞ እንትን ዱራ ብቆሎ አለኝ ማለት ነው። ሻላ ውዶች ትወዱት አላችሁ ሞክሩት። በጣም ጣፋጭ እና በጣም ቀላል የሆነ የምግብ አሰራር ነው። ያኔ ለምሳም ይሰራል፣ ግን በረመዳን ለማታ ለእንትን ነው ለእራት ነው የሚሰራው። በጣም አሪፍ ቆንጆ አሰራር ነው፣ ሞክሩት። አላህ ረመዳናችን በሰላም ይቀበለን ጾመው ኸይር ነገር ሰርተው ከሚቀበላቸው ባሪያዎች አላህ ያርገን። ኢንሻላህ ይኸው ሽንኩርታችንን መጥበስ ጀምረናል። ይኸው ነጭ ሽንኩርት አስገብቻለሁ። በደንብ እንትን ብለዋል፣ ነጭ ሽንኩርቱ ማለት ነው። እና አሁን ስጋውን እንጨምራለን እላችኋለሁ። አልሐምዱሊላህ ረመዳን እየሄደብን ነው። አላህ በሰላም ያውጣልን በሰላም ደሞ፣ በአመት በአመት አላህ ያድርሰን። አላህ ደግሞ ለሀገራችን በሀገራችን ምንጹም አላህ ያርገን። አልሐምዱሊላ ኧረ አሁን ረመዳን ሲገባ በጣም ነው የሚከብደን፣ ግን ከገባ በኋላ ምንም አይመስለንም፣ ደስ ነው የሚለን። ምን ያለበት እኔ ረመዳን አመት ቢሆን አመት ሙሉ ረመዳን ቢሆን ብዬ አስባለሁ ማለት ነው። እንደዚህ ደግሞ የረመዳን ወር ቶሎ ነው የሚሄደው። በጣም ነው በቃ የሚያሳዝነው። አልሐምዱሊላ ለአላህ ምስጋና ይገባው ላችኋለሁ እና እንደዚህ ዶሮዬን እንትን ብያለሁ። ያኔ በቃ ውሃ አልጨምርም፣ በራሱ ውሃ ነው እንደዚህ የሚበስለው ዶሮዬ። እንደገና አሁን ደግሞ እንትኑን የዘሩን እንጨምራለን፣ ካሮቱን ማለት ነው። ምንም ውሃ ኔ አልጨምርም፣ በራሱ ውሃ። ለምን ጋዙን ቀነስ አደርገዋለሁ። ያኔ ጋዙን እንትን አልለውም፣ በራሱ ውሃ ነው የሚበስለው። ምንም ውሃ ነገር አያስፈልገው። ሙላችኋለሁ። እንደዚህ ያደረኩ ከዚህ በኋላ የሚቀረን ቅመሙን መጨመር ነው። ቅመሙን እንጨምራለን ማለት ነው። እና ሞክሩት ቤተሰብ፣ ቤተሰብ ከልብ ነው የምወዳችሁ። ላይክ እና ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እና እንደዚህ እያደረግን በራሱ ውሃ ሁሉም ነገር የሚበስለው በዶሮ ውሃ ነው። ውሃ እንጨምርም አያስፈልገንም። ዋና ጋዙን መቀነስ ቀነስ አድርጋችሁ ቀስ ብሎ እንትን ማለት የለበትም። ያኔ ጋዙ ሲበዛ በጣም ይቃጠላልና ዶሮማ አይበስልልም። እዚህ ጋር ደግሞ ዱቄት ዝብዳ ክሬም በሸሚል እንሰራ ነው። ወተት አለኝ እዛ ጋር ደግሞ ክሬም ጠብኻ አለኝ። እናንተ በመጣቱ በመጠኑ መስራት ነው የምችለው በራሳችሁ መጠን ማለት ነው። እኔ ወተት ሲያንሰኝ እጨምራለሁ ያው ታቃላችሁ። አንድ እጅ ማለት አስቡት። በአንድ እጅ ይሰራለሁ። በአንድ እጅ እና ቤተሰብ ለዚህ ድጋሜ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ስወዳችሁ። ወይም እንደዚህ እንትኑ ዱቄቱ እና እንትኑ መተክተክ አለበት፣ ቅቤው ማለት ነው። ለምን አይንጎለጎልብንም ማለት ነው። እንደዚህ ተክተክ ማለት አለበት። ሲተከተክ አይንጎለጎልም። እንደዚህ ሆኖልናል። የው በአንድ በኩል ዶሮ እንትንን እየሰጋሁን እየሰራሁ ነው። በአንድ በኩል ደግሞ ክሬም እየሰራሁ ነው። ይሄው ወተት እንደዚህ ትንንሽ እየጨመራችሁ፣ በአንዴ ሁሉንም እንዳጨምሩ፣ ለምን ትንንሽ ትንንሽ እየሰራችሁ። እኔ ወተት ሲያንሰኝ እጨምራለሁ። ያው ለዚህ እየሰራችሁ ማለት ነው። አንድ እጅ ማለት ከባድ ነው። አልሞት ባይ ተጋዳይ ይበሉት እንጂ እና ውድ ቤተሰቦች ይሄ ምግብ ቀላል ነው፣ ሞክሩት፣ ትወዱታላችሁ። ቤተሰቦቻችሁ ራሱ ይወዱታል። አሁን ደግሞ ክሬሙን ይጨምራለሁ ማለት ነው። እናንተ በእናንተ መጠን ነው የሚጨምሩት። እኔ አንድ ውልባ ነው የጨመርኩት። አንድ ኩባያ በሉት በቃ። አንድ ኩባያ በሉት በቃ። አንድ ውልባ ነው የጨመርኩት። ስለዚህ ክሬሙን ደግሞ ጋዙን መቀነስ አለብን። ለምን ከውስጥ በኩል ተቃጥሎ ቶሎ ነው የሚቃጠለው፣ ወተት ስላለው ይቃጠላል ቶሎ። እዚጋ ደግሞ ይኸው እየሰራው ነው እዚጋ የሚያሰራው እላችኋለሁ። ይሄ እንደዚህ ደግሞ አሁን ፍልፍል ሮሜን እጨምራለሁ ማለት ነው በቃ በስሎልኛል። ስጋው እና እንትኑ በራሱ ውሃ ምን ሳልጨምር ጨምር በራሱ ውሃ በስሏል። አሁን ፍልፍል ሮሜን እጨምራለን እላችኋለሁ። እናንተ ያላችሁ ነገር መጨመር ፍልፍል ሀር የሚወድ ሰው ያኔ የሚወዱ አሉ። ፍልፍል ሀርሚ ከፈለጉ መጨመር አለባችሁ። እናንተ እንደ ቤታችሁን የቤት ግን ያው የሚያቃጥል ነገር አይበሉም ቅመማ ቅመም መብዛት አይወዱም። ለሱ ነው እነዚህ ፍልፍል ሮም የሚያረኩት ትላችኋለሁ። ከዛ አሁን ይኸው በቆሎውን ዶራውን እናረጋለን ማለት ነው በቆሎውን ዶራውን እናረጋለን። እንደዚህ እያረግ አሁን ደግሞ ደርሷል በቃ ትንሽ ቆይተን እናወርደዋለን ማለት ደርሶልናል ብዙ ምን ያስፈልገው፣ መፍሰል ማለት ነው። በጣም የሚያምር እንትን ነው። በጣም ነው የሚያምረው። ላችሁ አለው፣ ቤተሰብ ሞክሩት፣ ሞክሩት፣ ሞክሩት ትወዱታላችሁ። አላችሁ እንደዚህ ሆኖን አሁን ድንቹን እዚህ ጋር ያኔ በየቦታው እየሰራው ነው። ድንቹን እየእንትን እያልኩትን እየፈጫሁት ነው፣ ላችሁ አለው በሹካ እናንተ በንትንም በፉል መፍጫ መፍጫት ትችላላችሁ። በሹካ መፍጫት ትችላላችሁ። እኔ ድንቹ ሶስት ነው ያኔ ተላልቅም ባይባል ሶስት ነው። ለምን የኔ ቤቶች ያኔ ብዙ ምግብ እንትን ስለማይሉ እንደዚህ ፈጥቼ፣ አሁን ደግሞ ፍልፍል አስዋድ ጨው፣ ቆንዶ በርበሬ ማለት ነው። ጨውና ቅቤ እንጨምራለን ማለት ነው። ቅቤ እንጨምራለን። ጨምረን እናሸዋለን። በደንብ ነው መታሸት ያለበት። በሙቀቱ መሆን አለበት። ለምን ቅቤው ይቀልጣል፣ ቶሎ ይቀልጥልናል ማለት ነው። ከዛው እንደዚህ አሽተን ጨረሰናል። ከዛውን ያው እዚህ ጋር ክሬሙ ፍልፍል አስወድ ጨምሬያለው፣ ጨው ጨምራለው ማለት ነው። ጨውና ፍልፍል አስወድ ነው የምንጨምረው ክሬሙ ላይ። ሌላ ነገር ምንም አያስፈልግም። ቀጠን ማለት አለበት። ከወፈረ ያኔ እንትን ይልብናል። መቅጠን አለበት። እናንተ አሁን እንደዚህ ከወፈረባችሁ ወተት ጨምሩ። እኔ አሁን ጨምሬ ጨምሬ አንድ ኩባያ ያዘጋጀሁት ሁለት ኩባያ ከግማሽ ነው የጨረስኩት። አሁን ያው ሲኒ ያዘጋጅቼ እንደዚህ ስጋውን በታች አድርጌዋለሁ፣ እንደዚህ አነጥፈዋለሁ። አሁን ደግሞ ክሬሙን በላዩ እንደፋበታለን ማለት ነው። ክሬሙ እንደዚህ እንደፋበታለን፣ እንደዚህ ደፋንበት። አሁን ደግሞ ድንቹን እንትናለን እንደዚህ አቡልቡለን እናስቀምጥበታለን፣ እላችኋለሁ። በጣም ቀላል አሰራር ነው ይሄ። አሁን ጨርሽ ያለው ድንቹን በላዩ ደግሞ የቀረውን ክሬም እናንጠበጥብበታለን ማለት ነው። ለምን መልኩም ያማረ ሊሆን ማለት ነው። እንደዚህ እንደዚህ እናንጠበጥብበታለን፣ እላችኋለሁ። ቤተሰብ አትርሱ። ላይኳን ላይክ ላይክ ላይክ አድርጉ ስትገቡ፣ ውድ ቤተሰብ በኮሜንት አሳውቁኝ። ችግር ካለው እንደዚህ ጨርሰን ጅብነ ሙዘሊላ እንሰራለን ማለት ነው። ጅብነ ቺዝ ማለት ነው። በላዩ ያኔ በድንቹ ላይ ላይ ብታደርጉት ሲቀለ በጣም ያምርበታል ማለት ነው። ጅብነ ቺዝ በላዩ እንደዚህ እነሰንሳለን። ሀሳብ ጥያቄ ካላችሁ በኮሜንት አስቀምጡልኝ። በኮሜንታችሁ መሰረት ሀሳባችሁን አስተያየታችሁን እመልሳለሁ እላችኋለሁ ውድ ቤተሰብ እንደዚህ ጅብነች ይዘን እንደዚህ አድርገን መጀመሪያ ከታች ነው ፎርኑን የምንከፍተው ማለት ነው። እንደዚህ በላይ ላይ አድርጉበት። በድንቹ ላይ ላይ ስታደርጉ ሲቀላ ደግሞ ሲያምር ብላችኋለሁ። እንደዚህ ውብ እንትን ብለናል፣ ያ እንደዚህ ሆኖልናል። አሁን ደግሞ ወደ ፎርን እናስገባዋለን። እንደዚህ ከታች በኩል መጀመሪያ ከታች በኩል ነው የምንከፍተው ከዛ ከላይ እናቀለዋለን። እንደዚህ ቀልቶ ውብ ሆኖ መጥቶልናል። ኩዝበራ በላዩ እንደዚህ ነስነስ እናረጋለን። ውድ ቤተሰቦቼ፣ ይኸው ይሄን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ በኮሜንታችሁ አስተያየታችሁን ጻፉልኝ። ከልብ አመሰግናለሁ። ከልብ ነው መወዳችሁ ቤተሰቦቼ። አላህ ይጠብቅልን። በሰላም ለአገራችን ያብቃን። ሰላም ሁኑልኝ።